ባልጃለች ስትረጉኝ ነበር፣ ክያር ምናምን ለሷ ምን ማለት ነው ክያር ማለት? ሴት ልጅ አደላችሁ? ምን ያንቺ ገባሽ? ስለዚህ እኔ ጋር ያገናኛችሁ ነገር ምንድን ነው? እኔ ደግሞ እንደ ወርቅ ይቅርታ ትጠይቃለች ብላችሁ የምታስብ ሆነ ግዚብና፣ መቼ ይቅርታ አልጠይቃችሁም። ይቅርታ ጠየቅሽ አልጠየቅሽ፣ የራስሽ የልብሽ ነገር ነው። እኛ እኮ አያገባንም። በዚህ ጋር አንቺ ማረጋገጥ ያለብሽ ነገር አንድ ነገር አንቺ ስታደርጊ ሰው አንቺን አይሰድብሽም፣ ግን የተሰደቡ የተሰደብሽው ሪከርድ ካለ ሀምጪ እና እኔን ጠይቅ። እኔ ከሰደብኩ ማለት ነው የሰደበ አንድ ሰው ካለ ያ ሰው

እሱ ነው ይዟት የመጣው። ለምንድን ነው የምትሰድቢያት? ነው አለች ዜዶ። አንቺ ቲጂ፣ ቤትሽ ሰው ሲሳደብ ለምንድን ነው ቲጂ? ቆይ አንቺ፣ ሰው ሲዘቀዘቅ ጥቅምሽ ምንድን ነው ቲጂ? ለምን አንቺ ባለጌት ባያደሽ። ዜዶ፣ እስኪ በእህትነት እኛ እናውራ እስኪ

በመጀመሪያ ደረጃ እናንተም እኔ ማከብረ መወደው ነገር ከወደዳችሁ ካልወደዳችሁ ማክበር አለባችሁ እናንተን ለራሳችሁ ማስከበር ከፈለጋችሁ ማለት ነው። አንቺ ፍቅርን ካከበርሽ እኔ ሩታ አከብራታለው። አንቺ ሩታ የምትወጂ ከሆነ ሌላ ሰው መንካት የለብሽም። ለምን አንቺ የነካሽ ሊክ የሚመጣ አስቆበል ዜዱን እኛ ስንነካ ነብር ነን፣ ስትነኩን ግን ማን እንደሆነ እናሳያችኋለን።

ምንም አታመልጠው ቀዳዳ ሁላ ማለት ነው። አሁን ሄደባቸው ወጣ በአናታቸው። እኔ የምላችሁ ማለት አንድ ነገር ላስረዳችሁ፣ ዜድ ትሆን ቲጂ ትሆን መማር ትሆኑ ወርቅ የዞን ቅድስት ሲሆን እኛ የድሮ ሆን የአሁንም የሆነ መቸም ቢሆን ለእናንተ ረግጣን ነው የምንሄደው። እንትት አርጌ እነዚህ ደናቆርት ያልተማሩ ፊደል ማቁጠር ያልቻሉ ደደበች ከእበት መጥተው ዛሬ እዚህ ጋር ፊጥ ይላሉ። ከነ ድገላቸው፣ ከነ ቆንጫቸው፣ ከነ ትኳናቸው የመጡ ዛሬ የመዳን ኩሽነ ጥጋብ ያዛቸው ሩዝ በልተ በልተው። መጀመሪያ ችግርሽን ቅረፊ። መኖር ሲገባሽ ነው የኖረሽ ለሰው ልሰጪ ሳይኖርሽ እንዴት ትሰጫለሽ? እንዴ መስጠት እኮ ጸጋ ነው ስላለች ነው ምሰጪ። እናንተ ግን የላችሁ፣ ከየት አምጥታችሁ ትሰጣላችሁ? ከእርዳዳዎች ችግራችሁ ሳትቀርፉን ለምን የሰው ችግር ትቀርፋላችሁ? ከየት አምጥታችሁ ከየት የመጣ ማን የሰጣችሁ? እጃዛቤት ሀያ አራት ሰዓት ተዘፍዝፈሽ፣ በብድር ኔት እየሞላሽ አይደለም እንዴ። እኛማ እግራችን አበጠ እኮ በስራ እንጀራ ነው ቤተሰባችን ለነፈልግ ነው ሰው የምንሆን። እንደናንተ ዲቃላዎች ደደቦች አይደለንም። መሀይሞች ያልተማራችሁ መጀመሪያ ተማሩ፣ ፊደል ቁጠሩ። የት ናችሁ እናንተ? ሩታ ላይ ጥፍሮ አላደርሽ ከጀንዘሮ አረግሻ ከአህያ አረግሻ ከጅብ አረግሻ። ምንም ብትሆን ጀግና የጀግና ልጅ ናት፣ ጭዋ የጭዋ ልጅ ናት። ሂጂ በአንበሳ እንጂ በግንባራ ተንኩሳሽ እንጂ በግፊት ከኋላ የምትተኮስ ልጅ አይደለችም። የማን ልጅ እንደሆነ ሳታቂ ማንች ደደብ አህያ ማለት ነው። የጀግና ልጅ ናት። ደደቡላ ለምን አሳቶን ተለምን እሷን እንድታዋት ከፈለገች ፍቅር ጣ መጠየቅ አለባት። የሚላሷ መቆጠብ አለባት እንጂ ዝም ብላ አዲስ ልጆች

መዘቅዘቅ ኔን ይችላሉ፣ መርገጥ ይችላሉ። ፍቅርዬ ዬ ግን ስትስር ተረግጦ ሩታ እንደተረገጠ ማሰብ አለባቸው። እኛን አችሉንም፣ እኛን አችሉንም ማለት የእኛም ልጆች እናንተ በራቁ ስታመጡ የእኛም ልጆች በራቁት ያመጣሉ። የኛም እሷም ፍቅርዬም ገዳፊ ገዳፍ ያለት እናንተም ገዳፊ። ግን ተከባብሮ መቀመጥ ኢማን። ደግሞ ታረቃችሁ በኋላ እነሱ ገስረ አትጅ በቃ ክብራችሁን ታጥቃችሁ ተቀመጡ። እኔ ማንንም ይቅርታ አልጠይቅም። እኔ አሁንም እውነት ነው ምናገር ሰዓት ወደ ሚዲያ እያለቀሰች የመጣችው እንጂ ፍቅር አይደለችም። እያለቀሰች የመጣችው ወደ ሚዲያ። አንድ ሁለተኛ ነገር ለአብርሽና ፍቅር ለስራ ነው ወይ የተገናኙት? አዎ ለስራ ነው፣ አውቃለሁ ጠንቅቄ። ፍቅር እየሰው ስኮን ነው የወደዳት ድሮ እኮ የምትወርቅ መስሎት አልፈለጋትም ነበር። ምን ነው ቪዲዮውን አላያችሁትም እንዴ? ሰው ምኮን ያልመሰለኝም ነበር ሲል፣ ግን ወሴት ወንድ መሆኗን አሳይተዋለች። እጁን አቲዙ አቲዥ ማብርሽን ስትሉ ስለነበረ እጁን ይዛ አሳይታችኋለች ከዚህ ውጭ ስራ ነው የሰራችው እንጂ ማንንም ምንም አልተለማመጠችም። ቻል ጥለው ሄዳለች አ ተከብራ ስራውን እየሰራ ነው ስራውን እየሰራ ነው ተናግሯል። ስራ ነው ብሏል ስራ ነው ብሏል። ይሄ ድንቁርና ነው። እኔ ስድብ ምንም አይበግረኝም። ፎቶ ብዘቀዝቆ ምንም አይዳግረኝም። እናንተ ፍቅርዬን ብዘቀዝቆ ሩታም ትዘቀዘቃለ። የፍቅርም ደጋፊ ያላት ሩታም ገድጋፊ ያላት ግን ይሄ ተከባብሮ ቁጭታ ዝምታ ተከባብሮ ዝም ብሎ አይ እነ ሩቅያ እዛ ያለቃቅሳሉ ምናምን አይመለከተኝም። ሩቅያም ፉፉ ሲነካባ ባ ከሆነ ምታያ ሰው ፍቅር ስትነካ ዝም ብላ አይመለከተኝም። ሁለቱንም በአንድ ንካዩ፣ ፍቅርንም ውረጂ ሩቅያ ነ ሁለተኛ የሩቅያን ፎቶ ደግሞ እያመጣችሁ አትዘግዝቁ። ሩቅያ ሁን እያለቃቀሳል።